አሰላሙ አለይኩም ወረሐመቱላሂ ወበረካቱ። በሁሉም ጉዳዮችህ ውስጥ ተቅዋ የአላህ ፍራቻ ይኑርህ። ሕይወት አቀበትና ቁልቁለት የሞላባት መሆኗ ያለና የነበረ ነው። የሰው ሕልውና ምሰሶና ማገር ሕይወት ውጣ ውረድ ያለባት እንድትሆን በማድረጉ ዙሪያ የተማከለ ይመስላል። እናም አንድ ጊዜ ችግርና መከራን ሌላ ጊዜ ደግሞ ሀብትና ምቾትን የሰው ልጅ ያስተናግዳል። ሐዘንና ጭንቀት ደህና አድርገው የሚገርፉት የመሆኑን ያክል የደስታና የፍስሐ ዘመናትም ይገኙበታል። እንግዲህ ከሞላ ጎደል የዚህችን ዓለም አካሄድ ካስተዋልናት፣ ሰው ከደስታው ይልቅ ሐዘኑና መከራው የበዛ ሆኖ እናገኘዋለን። የዓለማት ጌታ አላህም ይህንን ሐቅ እንዲህ በማለት ያንጸባርቃል። አንተ ሰው ሆይ፣ አንተ ጌታህን በሞት እስከምትገናኝ ድረስ ልፋትን ለፊ ነህ ተገናኙውም ነህ። አልኢንሽቃቅ ቁጥር ስድስት እንግዲህ በሁሉም የሕይወት እንቅስቃሴያችን አላህን ልንፈራ ወይም ተቅዋ ሊኖረን ይገባል። የአላህ መልእክተኛ ሰለላሁ አለይሂ ወሰለም ይህን ጉዳይ አጽንዖት ሰጥተውት ሲገልጹ በችግርም ሆነ በምቾት ጊዜ አላህን ፍራ ብለዋል። ስለሆነም በመከራና ሁኔታዎች ጥሩ በማይሆኑበት ጊዜ ትዕግስት ማድረግና ሚዛንን ሳይስቱ የአላህን እገዛ በመሻት ሁኔታዎችን ለመቆጣጠር መሞከር ተገቢ ነው። ብልጽግናና ሰላም በሰፈነበት ጊዜ ደግሞ አላህ ለሰጠን ጸጋ አመስጋኞች ሆነን መገኘት ይኖርብናል። ከዚያ በመለስ ግን ጉራ በመቸርቸርና አለኋለሁ በማለት ራስን ለዝቅጠት መዳረግ የአንድ አማኝ ባህሪ አይደለም። አንድ የሚያስደስት ሁኔታ ሲገጥመንም ከጀርባው አላህ የሻው አንዳች ጥበብና ለእኛ ጥሩ የሆነ ነገር ይኖራል ብለን መልካም ትዕግስትን በማድረግ ምሬትን ማስወገድ አለብን። ይህ ጉዳይ ለእኔ መልካም ነገር በውስጡ ይዞልኝ ይሆናል ወይም አላህ ደግን ነገር በሰጠኝ አላህ ደግን ነገር በዚህ በደረሰብኝ መከራ ምክንያት ይሰጠኝ ይሆናል ማለት ይኖርብናል። ወደ አላህ የመቃረቢያ መንገዶች። ጌታ አምላካችን አላህ ሱብሐነሁ ወተዓላ እንዲህ ይላል፣ እናንተ ያመናችሁ ሆይ አላህን ፍሩ፣ ወደ እርሱም መቃረቢያን መልካም ስራን ፈልጉ ትድኑ ዘንድም በእርሱ መንገድ ታገሉ። አልማይዳ ቁጥር 35። ታዲያ ወደ አላህ ሊያቀርቡን የሚችሉ እውነተኛ መንገዶች የትኞቹ ናቸው? የመጀመሪያው ነፍስን ከዝንብ ከዝንባሌዋ መግታትና ማንጻት አላህም በብዙ ማውሳትና ትዕዛዛቱን መጠበቅ እንዲሁም ለአላህና ለመልእክተኛው ሰለላሁ ዐለይሂ ወሰለም ያለንን ፍቅር በየጊዜው ከፍ ማድረግ ወዘተ ናቸው። ሃያሉ ጌታችን አላህ እንዲህ ይላል፦ አስታውሱኝ አስታውሳችኋለሁና፣ እኔንም አመስግኑ አትካዱኝም። አልበቀራ 152 በሌላ አንቀጽም ይህንን እናገኛለን፦ ሰማያትና ምድርን በመፍጠር ሌሊትና ቀንንም በመተካካት ለባለ አእምሮዎች በእርግጥ ምልክቶች አሉ። እነርሱም እነዚያ ቆመውም ተቀምጠውም።